እንግሊዝኛችሁ ከዜሮ ተነስቶ እስከ 50% የሚያደርስ ትምህርት ይዤላችሁ መጥቻለሁ። በተለይ በተለይ ጀማሪ ከሆናችሁ፣ ምክንያቱም አብዛኛው ተማሪዎች የሚወዛገቡባቸው ፕሮናውንስ ይባላሉ። እነሱን እንዴት መጠቀም እንዳለባችሁ በብልሃት ማለት በብልሃት እንዴት መጠቀም እንዳለባችሁ የምነግራችሁ ይሆናል። ስለዚህ አንኩ መለጣችሁ ብዙ ነገር አመላጣችሁ ማለት ነው። አንዱ እንዳያመጣችሁ ከኔ ጋር ልትቆዩ እጋብዛችኋለሁ። ወደ ትምህርት እንሂድ። ሄሎ ቢሩኩፒ ነቢል እባላለሁ። ይህ ስፒክ ቱሪች ነው። ጀምረናል ጀምረናል። ያው መጀመሪያ ምን ይሆን መሰላችሁ? አም ስትሉ ምን ማለት ነው? ነኝ። ባክ አሁን እኔ ቀጥታ ሌላው ነገር አልጀምርላችሁም፣ እናንተ ብቻ በዚህ አስታውሱልኝ። አም ምንድን ነው? ነኝ። ሺ ኢዝ ወይም ሺዝ ስንል ሺ ኢዝ ናት፣ እሺ ሂ ኢዝ ነው፣ ለወንድ ማለት ነው። ሶስተኛ ወግ ዊ አር ነን እያለ ነው። ዩ አር ናችሁ ወይም ነሽ ወይም ነህ እያላችሁ ነው። ዩ ር ልገምላችሁ። ዩ ስትሉ ናችሁ፣ ነህ፣ ነሽ እያላችሁ ማለት ነው። ናቸው ስትሉስ? ናቸው ስትሉ ደግሞ ምን ይሆናል? ር ይሄው እንዳለ ሆኖ ወደ ኃላፊ እንውሰደው እስቲ። አይ ም የነበረችው፣ እስኪ ዋዝ በሉ እስኪ አይ ዋዝ ምን ይሆናል? ነበርኩኝ፣ ነኝ የነበረው ወደ ነበርኩ አይደል የሚሆነው ሰው

ስለዚህ ነበረ ለቁስ ስንጠቀም ኢት ዋዝ ለቁስ ወይም ለነገር ወይም ለሁኔታ ኢት ዋዝ እንላለን። አይ ዋዝ ነበርኩኝ፣ ሺ ዋዝ ነበረች፣ ሂ ዋዝ ነበረ። እዚ ዋና ቆምና፣ አሁን ወደሚቀጥሎቹ ከማ ጋር የሚስማሙ ከወር ጋር የሚስማሙ ማለት ነው ነበሩ፣ ወ ነበርን፣ ነበርን ዩ ስንልስ ዩ ነበርክ ነበርሽ ወይም ደግሞ ነበራችሁ እያላችሁ ማለት ነው። ዩወር ስትሉ ነበርክ፣ ነበርሽ ወይም ነበራችሁ። አሁን ድሮፕ እናድርገው በሙሉ ወደ ዋናዎቹ እንምጣ። ራሱ ፕሮናውንስ ወይም ደግሞ የስም ምትኮች ምንድን ናቸው? አይ እኔ፣ ዩ አንተ፣ አንቺ፣ እናንተ ዩ፣ እነዚህ ሶስቱንም ይተካችኋል በእንግሊዘኛ ማለት ነው። አይ እኔ፣ ዩ አንተ፣ አንቺ፣ እናንተ። በጣም እኛ ስንል ዊ እነሱ ዜይ እሷ ሺ እሱ ሂ እሱ ለቁስ ወይም ደግሞ ለነገር ወይም ለሁኔታ ኤት ይሆናል ማለት ነው ኤት እነዚህን ፕሮናውንስ የምንጠቀማቸው መች ነው አረፍተ ነገሩ የምንጀምርባቸው ምንድ ናቸው ፕሮናውንስ ይባላሉ ወይም በእንግሊዝኛ ፐርሰናል ፕሮናውንስ ወይም ሰብጀክት ፕሮናውንስ ይባላል ሰብጀክት ብለን ስናወራ ዚ ጋር ስለ አረፍተ ነገር እናወራለን። አረፍተ ነገር ውስጥ ብዙ ነገሮች ይከናወናሉ። አከናዋኙ ማን ነው? ወይም ድርጊት ፈጻሚው ማን ነው? ከመጀመሪያ አሁን የነገርኳቸው እነሱ መጀመር እናስቀምጣቸዋለሁ። በመሃል ድጋሜ ሌላ ሰው ካለ ያን ሰው በስም ምትክ መለወጥ ስንፈልግ የምንጠቀማቸው ኦብጀክት ፕሮናውንስ ይባላሉ። እነዚህን ሳይሆን ሌላ እንጠቀማቸዋሉ። ለምሳሌ እኔ ማለት ስፈልግ ሚ እላለሁ። የነበረችው እንትሆናለች እኔ ማለት ስፈልግ ሚ እሺ እሷ፣ እሱ ህም፣ እነሱ ዘም፣ እኛ አስ፣ አንተ አንቺ፣ እናንተ አሁንም ዩ፣ ናት አትለወጥም፣ እዚጋ ዩ ትሆናለች። ከዛን ለቁስ ወይም ለነገር ሲሆን ደግሞ ወይም ሁኔታ፣ አሁንም ዩ አይደለ ያለው እዚጋ፣ አሁን እሱም ኤት ይሆናል። ለምን ለነገር ለሁኔታ፣ ወይም ለቁስ ኤት? ሌሎች ግን ተለውጡ አይደለ ሚ አስ እኛ ማለት ነው ዘም እነሱ ሄም ሄር አለ ያለው ይህን ልዩነታቸው ማለት ነው። ያንን በአረፍተ ነገሩ መጀመሪያ ይሆናል። ከዚህ ቀጥሎ ማንኛውም ፕሮናን ቢመጣ አሁን ከነገርኳቸው ውስጥ በምትፈልጉት መልኩ አንዱን መርጣችሁ ማስቀመጥ ትችላላችሁ። ማለት ቀጥሎ የምንመለከተው አሁንም ፕሮናን ጋራ ማለት ነው። ለአንተ ማለት ስትፈልጉ ምን ትላላችሁ? ፎር ዩ። ላንቺ ፎር ዩ ለእናንተ ፎር ዩ። አይለውጥ ለምን ዩ እራሱ እንዳልኳቸው አንተ፣ አንቺ፣ እናንተ አይደለም። ስለዚህ ለ የሚለውን ብቻ ጨምረን ፎር ዩ፣ ፎር ዩ፣ ፎር ዩ፣ ለሁሉም ለሶስቱም ማለት ነው። እሺ፣ ፎር ፎር ሚ ስትሉ ለእኔ እያላቸው ማለት ነው። ፎር ሚ። እሺ፣ ለእሷ ፎር ኸር። እሺ፣ ለእሱ ፎር ሂም። እሺ፣ ለእሱ ለቁስ ፎር ኤት እንላለን ማለት ነው። ይሄ እንዳለ ሆነው ደግሞ ቀጥለን ምንመለከተው አሁን ብዙ ሰው የሚምታታበት እዚህ ጋ ፎር እና ቱ ልዩነታቸው ምንድን ነው? ፎር ስትሉ ለአንድ ሰው እንደሆነ የሆነ ነገር እያረጋቸው እንደሆነ ለዛ ሰው ጥቅም አለው ማለት ነው። እናንተ የምታረጉት ነገር ለዛ ሰው ጥቅም አለው። ቱ ስትጠቀሙ ግን የሆነ ትራንስፈር ወይም ደግሞ እንቅስቃሴ አለ፣ ከእናንተ ወደ ሌላ ቦታ የሚሄድ ነገር አለ ማለት ነው። ወይም ከሌላ ሰው ወደ ሌላ ሰው የሚንቀሳቀስ ነገር አለ። ንግግር ሊሆን ይችላል፣ ወይም ፊዚካሊ በአካል የምናደርገው ነገር አለ ማለት ነው። ከዚህ ወደዛ ስንሄድ ማለት ነው ቱ ስንጠቀም። ስለዚህ ልክ እንቅስቃሴ ሲኖር ቱ እንጠቀማለን። ቱ ዩ፣ ወደ አንተ፣ ወደ አንቺ፣ ወደ እናንተ። ቱ ዩ አም ሰንድንግ ዲስ መሴጅ ቱ ዩ፣ መሴጁ ወይም መልእክቱ ወደ አንተ እየላኩኝ ነው። ስለዚህ ወደ አንተ የሚለው ሀሳብ ይመልጣል እዚ ጋር ማለት ነው። አም ታኪንግ ቱ ዩ ስንል፣ አንተን እያናገርኩ ነው። ስለዚህ ንግግሩ ወጥቶ ከኔ ወደት የሄደ ነው። ወደ ሱ እየሄደ ነው። ስለዚህ እንቅስቃሴ አለ የንግግር እንቅስቃሴ አለ ማለት ነው። ቱ ሀር ወደ እሷ፣ ቱ ሂም ወደ እሱ፣ ቱ አስ ወደ እኛ፣ ቱ ሚ ወደ ኔ፣ ቱ ኢት ወደ እሱ ለቁስ እና ለሁኔታዎች እንዳልኳችሁ ማለት ነው። የመጨረሻ የምነግራችሁ ከዚሁ ከፕሮናውንስ ጋራ ማለት ነው፣ የኔ ማለት ስትፈልጉ ምን ትላላችሁ? ማይ ትላላችሁ። ማይ ሀውስ ቤቴ፣ የኔ ቤት ማለት ነው። ዮር ስትሉ ደግሞ ምን ሆነ ማለት ነው የአንተ ያንቺ የእናንተ። ዮር ሃውስ፣ ዮር ካር ሊሆን ይችላል። ር ካላችሁ ለሶስቱ የሚስማማ ብንና አላአለን ሺ ኸር ትላላችሁ። እዚጋ ኸር ሃውስ ካላችሁ የሷ ቤት። የሱ ቤት ሲሆንስ ሂዝ ሃውስ፣ ሂዝ ሃውስ የሱ ቤት ማለት ነው። የኛ ነገር ሲሆን ደግሞ የኛ ማለት ስንፈልግ አወር፣ አወር እንላለን ማለት ነው። ስለዚህ ኸር ሂዝ ስንል፣ ኸር የሷ፣ ኸር ስቶሪ ግን ያው ከሄርስ ስንል ብቻውን ተነጥሎ ሲቆን ነው ግን ስም ካለ ከመጣ ከዛ በኋላ ሄር ሃውስ እንላለን ከሌለ ሌላ ስም ከሌለ ሄርስ እንላለን ሂዝ ሄርስ የእሷ ሂዝ የእሱ ማለት ነው የኛ ሲሆን አወር አወር እንላለን ማለት ነው የእነሱ ቬር ይሆናል ማለት ነው ቬር አይደራችሁን እዚህ ጋር ቬር ሁለት ትርጉሞች በድምፅ በተለይ ስንትን ሲያደርግ ይመሳሰላል ቬር ስንል እዛ የሚል ሀሳብ አለው ቬር ደግሞ የነሱ እያለ ነው ማለት ግልጽ ነው። እነዚህም ፕሮናውንሶች አቀማመጣችሁ ከተረዳችሁ በቃ ማውራት ቻላችሁ ማለት ነው። ከዛ በኋላ ማገጣጠም ከሆን ቃላቶችን አንትታችሁ ማገጣጠም። ይህ በጣም ቀላል እና ሲምፕል የሆነ ቪዲዮ የሰራኋላችሁ በዚህ ቪዲዮ ስለ ፕሮናውንስ ምንም ከዚህ በኋላ አንድ ሰው ሰርቶት አይቅም የሚሄድ እርግጠኛ ነኝ። ስለዚህ በዚህ መልኩ በደንብ ከተረዳችሁ ቀላል እየሆነ እየቀለለ እንግሊዘኛችሁ በሚቀጥለው ሳምንት ላይ ወይም የሚቀጥለው ወር ላይ ተቀላጥፎ ይቀጥላል ማለት ነው። የዛሬ ቪዲዮ ግን በዚህ ተጠናቀቀ እ በሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እንዴት አገኛችሁት ጥሩ ነው? በኮሜንት ላይ ጥሩ ነው ብላችሁ ላኩልኝ። በተጨማሪ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። በሚቀጥለው ደግሞ ምርጥ ቪዲዮ እንደዚሁ ይዤላችሁ እመጣለሁ። እስከዛው መቸሩን ቆይ። ሰላማችሁ ይብዛልኝ።